ዜና መጽሔታችን ቀጥሏል። አሁን የቢዝነስ ዘገባዎች ወደ እናንተ የሚደርሱበት ሰዓት ነው። መረጃዎችን ወደ እናንተ ሊያደርስ እስማኤል አደም ስቱዲዮ ተገኝቷል። እስማኤል እንደምን ነው ላል እስማቸው እንደማለክ ሰላም ነኝ የአየር ሰዓቱን አስ አመሰግናለሁ። ከቢዝነስ ዘገባዎች ጋር አብራችሁን ቆዩ። የአማራ ሕዝብና መንግሥት በክልሉ ያሉ ተቋማትን እንደ ራሱ ሀብት ይጠብቃል ሲሉ የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ ተናገሩ። የበረንታ ሲሚንቶና የቻይናው ሲኤንቢኤም ተቋም በግንባታ ግብዓት ዘርፍ በጋራ ለመስራት ተፈራርመዋል። ፋብሪካው ግንባታው ተጠናቆ ወደ ስራ ሲገባ በዘርፉ ያለውን ችግር ይቀርፋል ተብሏል። እንዳልካቸው አባቡ ተጨማሪ አለው። ሲኤንቢኤም ተቋም በግንባታው ዘርፍ የተሰማራ ግዙፍ የቻይና ኩባንያ ነው። ድርጅቱ በ76 የዓለም ሀገራት ከ26 ሺ በላይ ሰራተኞችን ቀጥሮ ያሰራል። ድርጅቱ ከኢትዮጵያው ሸበል በረንታ ሲሚንቶ ጋር በጋራ ለመስራት የመግባቢያ ሰነድ ስምምነት ተፈራርሟል። በፊርማ ስነ ስርዓቱ ንግግር ያደረጉት የበረንታ ሲሚንቶ ዋና ስራ አስኪያጅ አቶ ቢረሳው ምን አሉ? በግንባታ ቁሳቁስ ምርት አቅርቦት ዘርፍ ትልቅ አቅም ያለው ተቋም ሆነን እንመጣለን ብለዋል። ዘ ፕሪንሲፓል ኤንድ ቺፍ ኦብጄክቲቭ ኦፍ ዚስ አግሪመንት ኢዝ ይህ የፊርማ ስነ ስርዓት ትልቁ ዓላማና ግብ በጋራ ጥምረት በመስራት በማልማት በተለይም ቀጠናዊ የግንባታው ዘርፍ ኢንዱስትሪያል ዞን ለመገንባት ነው። የተቋማቱ ጥምረት ትልቅ አቅም ይዞ ይመጣል። በበረንታ ሲሚንቶ በበርካታ የግንባታ ግብዓቶች ምርቶች ሀገር ውስጥ ያለውን እጥረት በሚፈታ መልኩ አቅም ፈጥረን ወደ ተግባር እንገባለን። ያለውን ሀገራዊ ሀብት አቅም ፈጥረን እንጠቀማለን። በተለይ የምንገነባበት የሸበል በረንታ ለኢትዮጵያ የተለያዩ አካባቢዎችና ለጎረቤት ሀገራት ጭምር ማዕከል መሆኑ ትልቅ አቅምና እድል ነው። የጥሬ ቃቅሙም ቢሆን ብዛት ያለው ነውእና ሁሉንም አቅም አሰባስበን በሀገሪቱ በግንባታው ዘርፍ በስፋት ተደራሽ ለመሆን እንሰራለን። ኢንቨስቲንግ ጆይንትሊ ኢን ኦርደር ቱ ቢውልድ ኦሪጂናል ኢንዱስትሪያል ዞን የሲኤንቢኤም ኩባንያ ምክትል ስራ አስኪያጅ ውውሻል ግዙፉ ድርጅታችን በዚህ ባለው ልማት ደስተኞች ነን ብለዋል። ይህ የሁለቱ ተቋማት ፊርማ የሀገራቱ ጠንካራ ግንኙነት ማሳያ ነው። ድርጅታችን በዓለም አቀፍ ደረጃ በስፋት ይንቀሳቀሳል። በኢትዮጵያ በማዕድን ዘርፍ ባለው እንቅስቃሴም ደስተኞች ነን። ለስኬትም እንተጋለን። በዚህ የፊርማ ስነ ስርዓት እንኳን ደሳላችሁ ያሉት በኢትዮጵያ የቻይና አምባሳደር ዛውዚሁን በምና በምናደርገው ኢንቨስትመንት ልማት በተለይም በአማራ ክልል ደስተኞች ነን ብለዋል። ቻይናና ኢትዮጵያ የረጅም ጊዜ ዲፕሎማሲ ግንኙነት ያላቸው ሀገራት ናቸው። ይህ የፊርማ ሥነሥርዓት ደግሞ ትልቅ አቅም ይፈጥራል። በኢትዮጵያ በተለይም በምቹና ውብ የአማራ ክልል በማልማታችን እጅጉን ደስተኞች ነን። በኢትዮጵያ በማዕድን ዘርፍ ባለው እንቅስቃሴም ደስተኞች ነን። ለስኬቱም እንተጋለን። በፊርማ ስነ ስርዓቱ ንግግር ያደረጉት የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ፋብሪካው በዘርፉ ያለውን አቅርቦት ችግር ይቀርፋል፣ ህዝብና መንግስታችንም ተቋማቱን ያግዛል ይጠብቃልም ብለዋል። የዛሬው የበረንታ ሲሚንቶ ፋብሪካ ለአማራ ክልል በተለይ ለኢትዮጵያ በአጠቃላይ ይህን ፋብሪካ በተባለው ጊዜ ተሰርቶ ተጠናቆ ምርት እና አገልግሎት እንዲሰጥ ከፍተኛ ምኞትና ጉጉት አለኝ። ምኞትና ጉጉት ብቻ ሳይሆን ይህ ፋብሪካ እንዲጠናቀቅ የክልሉ መንግስት የሚችለውን ሁሉ ለካምፓኒው የድጋፍ አገልግሎት የሚሰጥ መሆኑን በዚህ አጋጣሚም ላረጋግጥ እፈልጋለሁ። የአባይ ጎርጅን ተከትሎ በሙሉ ለዚህ ግባት የሚሆን እቃለሁ። ለሲሚንቶ ብቻ ሳይሆን ለሌሎች ማዕድኖች የሚያስፈልገለው። ስለዚህ በዚህ በኩል ገና ብዙ ተጨማሪ ኢንቨስተሮች እንዲመጡ እንፈልጋለን። የክልሉ መንግስት እና የአማራ ክልል ሕዝብ ይህን ኢንቨስትመንት የሚያየው ልክ እንደ ራሱ ሀብትና ንብረት አድርጎ ነው። በመሆኑ ነፃነት ይሰማችሁ የአማራ ሕዝብ ይህን ኢንቨስትመንት ለመጠበቅ ለመደገፍ ቁርጠኛ ነው። ስለዚህ በዚህ ሀሳብ ቆርጣችሁ ኢንቨስት ስላደረጋችሁ በራሴና በክልሉ መንግስትም ከፍ ያለ ምስጋና አቀርብላቸዋለሁ። የማዕድን ሚኒስትሩ ኢንጂነር ሀብታሙ ተገኝ እንዲህ አይነት የውጭና የሀገር ውስጥ ተቋማት አብረን ስንሰራ እውቀትና ካፒታልን እንጋራለን ብለዋል። ከዚህ ባሻገር ሀገራዊ የግንባታ ቁሳቁስ አቅርቦታችን ጥያቄ የሚነሳበት ቢሆንም ትልቅ ተስፋዎች አሉን ያሉት ክቡር ሚኒስትሩ የማምረት አቅማችን እያደገ፣ ተቋማትን እያጠናከርን፣ የተገነቡትንም በሙሉ አቅማቸው እንዲያመርቱ እያደረግን የተሻለ አቅም እንገነባለን። ይህ የሁለቱ ተቋማት ጥምረት ደግሞ የተሻለ አቅም የሚፈጥር ይሆናል ብለዋል። በወልቃይት ወረዳ በጌጠኛ ድንጋይ ንጣፍ ስራ ብቻ ከ600 በላይ ለሚሆኑ ወጣቶች የስራ ድል መፍጠሩን የወረዳው ስራና ስልጠና ጽሕፈት ቤት አስታወቀ። የስራ ድሎ የተፈጠረው ሕብረተሰቡ በራሱ አቅም ባሰባስበው በጀት በሚያከናውናቸው የከተማ ልማት ስራዎች ሲሆን፣ በቀጣይ መንግስት ለዞኑ በጀት ከፈቀደና የወጣቶች ተዘዋዋሪ የብድር ፈንድ ከተለቀቀ ዘርፈ ብዙ የስራ ድሎችን ለመፍጠር ቅድመ እያዙም ተጠቅሷል። ተስፋ ሞላ ተጨማሪ ያለው የወልቃይ ጠገዴ ሰቲቱ መራዞን ለበርካታ ዓመታት በህዋት የጭቆና አገዛዝ ስር በነበረበት ወቅት ወጣቶች ማንነት ተኮር በሆነ ጫና ከስራ ድል ፈጠራና የተለያዩ የልማት ስራዎች ተገልለው ኖረዋል። በርካታ ወጣቶችም የነበረውን የፖለቲካ ጫና መሰረት አድርገው አካባቢውን እየለቀቁ ይሸሹ ነበር። የወልቃይት ወረዳ ስራና ስልጠና ጽህፈት ቤት ኃላፊ ወይዘሮ አብረህት ሰጥ አድርገው እንደገለጹት ካሁን በፊት ስራ እድል ለመፍጠርም አመቺ ያልነበረም ወጣቱ ያው ተገልፎ የግልጽ ስለሆነ ወደ ዳር ተገልፎ ስራ እድል እንዲያገኝም አይደረግም። ከታች ከትግራይ ክልል እየመጡ ነው ስራ እድሉም ሌላም ሌላም በመንግስት ስራም ሊሆን ይችላል። በተለያየ እዚህ ሲገቡ የነበሩ አካባቢው ከህወሓት የጭቆና አገዛዝ ከተላቀቀ በኋላ ደግሞ የፌዴራል መንግስት በጀት ከሁለት ዓመታት በላይ የተቋረጠበት መሆኑ አይደለም፣ ለስራ ዕድል ፈጠራ ለተለያዩ የመንግስት አገልግሎት ሰጭና ማህበራዊ ተቋማት ስራ ማስኬጃ እንኳ ከፍተኛ ፈተና አጋጥሟል። ይሁን እንጂ የወልቃይት ጠገዴ ሰቲቱ መራ ዞን ነዋሪዎች የበጀት ጥያቄውን መንግስት እንዲፈታ እየጠየቁ መሰረታዊ አገልግሎቶችን በራሳቸው አቅም በህብረተሰብ ተሳትፎ በማስኬድ በፈተና ውስጥ ያላቸውን ጽናትና ችሎታ አስመስክረዋል። የወልቃይት ወረዳ ደግሞ ለዚህ ትልቅ ማሳያ ነው። የወልቃይት ወረዳ ስራና ስልጠና ጽህፈት ቤት ኃላፊ ወይዘሮ አብረህ ተሰጥ አድርገው እንደገለጹት ከህብረተሰብ ተሳትፎ በተገኘ በጀት በሚሰራ የከተማ ልማት ስራ ከስድስት መቶ በላይ ለሚሆኑ ወጣቶች የስራ እድል መፍጠር ተችሏል። ይህም ለዘመናት የነበረውን የአካባቢውን ወጣቶች የስራ እድል ተጠቃሚነት ጥያቄ በራሱ በአካባቢው ማህበረሰብ አቅም እንዲመለስ አስችሏል ብለዋል። ጽፈት ቤት ኃላፊዋ በጀት የለም ግን ማህበረሰቡ ቢያንስ እንኳን ለውጥ ማግኘት አለብኝ ብሎም ስለሚፈልግ በራሱ ተነሳሽነት አመራሩን እያስተባበረ ኮብል እያነጠፈ ነው። ለእኛ እንደ ህዝብም ለውጥ ነው። አንደኛ ለስራ እድል ፈጠራ፣ ለወጣቶችም ስራ እድል መፍጠር ችለናል። ሁለተኛም ለከተማው ለውጥ አይተናልና በስራ እድል ፈጠራው እስካሁን ወደ 650 የሚሆኑ ወጣቶች ወንድም ሴትም ስራ እድል መፍጠር ይችላል። በዚህ በኮብል ምንጣፍ ማለት ነው። ሌላ በዶሮ እርባታ አለ፣ በከብት ማደለብም አለ። በዚህ በዚህ መልኩም አሉን፣ በማዕድንም አለ፣ በተለያየ መስኩ የስራ እድል መፍጠር ችለናል። በወፍ አርግፍ ከተማ በጌጠኛ ድንጋይ ንጣፍ የስራ እድል የተፈጠረላቸው ወጣቶችም በህብረተሰብ ተሳትፎ በሚሰራ የልማት ስራ የስራ እድል ማግኘታቸው በአካባቢያቸው ተረጋግተው ኑሯቸውን እንዲመሩ ያስቻላቸው መሆኑን ተናግሯል። የህብረተሰቡን በራሱ አቅም ለመልማት የሚያደርገውን ጥረት በማድነቅ ስሜ ጤና ይልማ እባላለሁ። በተማርኩበት ዲፓርትመንት ደግሞ ኮንስትራክሽን ኦንሳይት ቢልዲንግ ኮንስትራክሽን ነው። ስራ አጥቼም ቁጭ አላልኩም። ደስተኛ ነኝ። ስራ በመከፈቱ ደስተኛ ነኝ። የፖሊስቱን ጣፍና ጠረባ ለእኛ በጣም ጥሩ የስራ እድል ተፈጥሮልናል። ምክንያቱም የከተማዋ አስተዳደሩ የራሱ በጀት ሳይኖረው ከህዝብ በሚያገኘ ገንዘብ ነው እያሰራ ያለው። ስለዚህ ለእኛ ጥሩ የስራ እድል ፈጥሮ ፈጥሮልና እስካሁን ማለት ነው። ከዚህ በኋላ ሌላ በጀት ሲያገኝ ጥሩ እድል እንደሚያገኝ ተስፋ አድርጋለሁ። ምክንያቱም የሌላ ብዙ የስራ ወጣት አለ። የእሱን ስራ ወጣት እንደሚፈጥር ተስፋ አድርጋለሁ። ወጣቶቹ በስራው የተሻለ ልምድና እውቀት እያገኙ አካባቢያቸውን በማልማት ወዲህ ደግሞ የስራ እድል ባለቤት መሆናቸው አስደሳች አጋጣሚ እንደሆንላቸውም ገልጸዋል። ቦታውም በጣም ውብ እየሆነ ነው። ከተማው ደግሞ ስራ ጢዎችም በስራ ላይ በመዋላችን በጣም ደስተኛ ነን። ክፍያውን በዝቶ ሳይሆን ለሀገራችን ብለን ነው የሚሰራ ትልቅ ደስታ ነው የሚፈጥርልን። ምክንያቱም አንደኛ በገቢ ገቢያችን እናሳድጋለን ከተማውን በማልማታችን ደግሞ በጣም ትልቅ ደስታ ይሰማናል። ምክንያቱ የሀገር ስለሆነ የሀገር ልማት ሁሉም እድገት ስለሆነ። የወልቃይት ወረዳ ስራና ስልጠና ኃላፊ ወይዘሮ አብረህ ተሰጥ አርገው በተለይ መንግስት በጀት ቢፈቅድና የተዘዋዋሪ ብድር ፈንድ ቢለቀቅ ለበርካታ ወጣቶች በተለያዩ ዘርፎች ተጨማሪ የስራ እድል ለመፍጠር እቅድ መያዙን ገልጿል። እንደ ስራና ስልጠና ጽህፈት ቤትም እንደ አጠቃላይ አመራሩም ባለው ወጣቱም እየጠየቀን ነው። ብድር ቢመጣ፣ በከብት ድለባም በሌላ ብዙ ስራዎች አሉ በአካባቢያችን ማለት ነው። እሱ መስራት ትችላለሁ ብሎ የሚጠይቁን አሉ። እሱን ነገር መዝግበንኛት እየጠበቅን ነው። በተለይ በጀት ቢገኝ እና ባንክ ባጭር ጊዜ ስራውን ቢጀምርልን ብዙ ስራ መስራት እንችላለን።